መጨራረሱ ጥሩ አልነበረ፣ ማለቴ አዴ እንግዲህ ያው ከቤት እንድትወጣ ታደርጋለች ከስራዋም እንድትባረር ደሞዛንም ሳይሰጣት ነበረ። እንግዲህ ፍቅር እየሰጠቻት ነው ብሎ ነበረ ዋርኮት፣ ግን ደሞዛን እንኳን አልወሰደችም ነበር። ግን በአሁኑ ጊዜ ትንሽ አዴ ደስ አሰኝተኛለች፣ ምክንያቱም ትንሽ ኦነ ይገስታለች፣ ትዕግስቷን ትንሽ ሰብራለች ማለት ነው። ምክንያቱም በጣም ትዕግስት በሳ በጣም ዝምታ እያበዛች ነበረ ማለት ነው። ምክንያቱም ፍቅር አናቷ ላይ እየወጣችላት ነው። አሁን ግን ያው ከቤት መውጣት ያልቀረም ብላ ትንሽ ተናግራታለች። ምንም ብዙ ባይሆን ማለት ነው። ነገር ግን አሁንም ተመልሳ አዴ እነ ዳይመንድ እጅ ላይ ወርቃለች። እዛው እንግዲህ በፊት አፍኗት ወስዷት የነበረ ቦታ እሷም እነሱ እሷን እየጠበቋት ነበረ። ምክንያቱም በዚህ ምክንያት አዴም ስለምትባረር ንጉስ አንተ ተወስዳታለህ ወይም ደግሞ እናመጣታለን ብሎ ነበር ማለት ነው። አያችሁ አደረ ግን አንዳንድ ጊዜ ወንድ ወንድም ራሱ የሆነ ገንዘብ ሲያገኝ ይቀይራል፣ ብር ይቀይራል ሲባል እውነት ነው ለካ እናንተ አስቡት እንግዲህ የክርስትና ወንድሟ ነው ወንድሟ። በሉ ግን ደግሞ አሁን ብር ሲያገኝ እሷ ላይ እሷ ላይ መስክሮ እሷን ደግሞ በብር አሳልፎ ለጎደኛው ሊሸጥ ማለት ነው። በጣም ያሳዝናል። ብር ይሄን ሁሉ ይቀይር አልታወቃላችሁም። እና ሆነም ቀረም ደግሞ ያው ዴቪም ሰክሮ ከሄዱ ጋር ተጥቶ ፍቅር በዛ ሰበብ ተጠቅማ ከዴቭ ጋር ግንኙነት ለመፍጠር ወይንም ደግሞ ለመቅረብ ፈልጋ ነበር ማለት ነው። ነገር ግን ያው አዴም ደሞ ዛድት ውስጥ ከለምለም ጋ ወደ ቤት ሲመጡ አጠገቡ አልጋ ላይ ነበረች ማለት ነው ፍቅር። ነገር ግን ዴቭ እንደ ሰከረ አይታለች አዴም ማለት ነው። ምክንያቱም በአንቺ ምክንያት ነው የጠጣሁት በአንቺ ፍቅር ነው የታማምኩት እያላት ነበረ ማለት ነው። እናም በስተመጨረሻም ባርኮቴም ያው ደሞዝሽን ሰጥሻለሁ፣ ግን ወደ ቤት ተመለሺ እዚሁ ስራሽን ቀጥ ብሏት የስራ ስልክ ተደውሎላት ሄደዋል። ደሞዝሽንም ሰጥሻለሁ ብሎ ነበረ። ነገር ግን ያው ከፍቅር ጋር ስለማትስ ማማ እዛው ኤላ ጋር ተመለሳለሁ ብላ መንገድ እየሄደች ነው። እንግዲህ አዙሯት ነበረ አዴም ማለት ነው። አዙሯት ወደቀች ማለት ነው። እነዛም ስጠብቋት ስለነበረ ደይብና ንጉስ ያው ወደ ቤት ወሰዷት ማለት ነው። በፊት አፍኖ የወሰዱባት ቤት ማለት ነው። እና ስትነቃ እዛ ነው የራሱን የገኘችው ማለት ነው። የመሰላት ደግሞ አፍኗት ወደዛ የወሰዷት። ለምንድነው የወሰድከኝ ለምንድነው እዚህ ያመጣኝ ብላ ነው የጨዋችበት ዳይመንድ ላይ ራሱ ማለት ነው። ነገር ግን ንጉስ እያስረዳት ነበረ። ምክንያቱም አንቺ ኮ ራስሽን ሴታሽ ወርቀሽ ነበር፣ ከዛ ነው እንድትረጋግ ብለን ያመጣንሽ ምናምን ነገር እያላት ነበረ። እንደሚቀጥለው ላይ አደይን እዛው ያስቀምጧታል ወይስ ፈቷት ወደ ኤላ ጋር ትመለሳለች፣ ወይስ የሚለውን ነገር አብረን እናያለን። ፍቅር ግን በጣም ውሸታ በዝታለች ማለት ነው። ምክንያቱም መጨረሻ ግን ያው ነገርየው ፍቅር ላይ ሳትመለስ አይቀርም። አስባችሁታል? ግን የሆነ በቃ እንዴት ነው ለሰው የሰው ልጅ ላይ ተንኮል ስናስብ ወይም ደግሞ የሰው ልጅ በቃ ሁሌም ታስሮ እዛ እንዲቀመጥ ሰርቶ እንዳያልፍለት ወይም ደግሞ ስፈቀር እንዳይፈቀር የሚያደርጉ ሰዎች አሉ ኮ የምር። በድራማ መልኩ ነው እንጂ እነዚህ ልጆች ሰርቶ ያቀርቡልን፣ ይሄ እውነታ ያለ ነገር ነው። የምሬን ነው ምላችሁ። ሰራተኛ ናት አሁነች ልጅ ማለት ነው ሚኗ ሚኗ፣ ይቀናባታል። ጥሩ ናት፣ ትሰራለች፣ ምንም አትናገርም፣ ጸባይ ያላት ግን በቃ ግን ደግሞ እግዚአብሔር የሰው መውደድ ሰጥቷታል የሰው ፍቅር ሰጥቷታል ወንዶች ያፈቅሯታል ግን ደግሞ ያችኛው በጣም ነው መጥቃና አባት በጣም ፍቅር ማለት ነው እና እነዚህ በድራማ ሰርቶ አቀረቡልኝ እንጂ የእውንም እንደዚህ አለ የእውነቴን ነው ምላቸው እና ጤናቸውን እስከምታጡ ድረስ የሚያደርጉ ራሱ አሉ ነፍናቸው ና ፈጣሪ እንግዲህ ልቦና ስተንና ከእንደዚህ አይነት ነገሮች ይጠብቀን እስኪ ፍቅር ማናት አዴ የሚቀጥሉ ላይ ይለቋታል ወይስ እዛ ያስቀምጣታል? እንደገና ደግሞ ያው ለምለም ደግሞ ወደ ጉዳዩ ሄዳለች። እነሱም እየፈለጓት ነው። ይፈልጉ ያገኙታል ወይ ደግሞ ያው እሷ ስጠፋባቸው ተጠራጥሮ እነ ዳይመንድን ይጠይቃሉ ብዬ አስባለሁ። ለዲፍ ማለት ነው ወይ ባርኮት እናት መጣ ፈልጋ ታገኛታለች፣ ወደ ቤቷም ትመልሳታለች። ወይም ደግሞ ይህንን ጉዳይ ፍቅር እንዳደረገች ብቻ የሆነ ሰው መጨረሻ ላይ መናገሩ አይቀርም ብዬ ነው ማስቦ ማለት ነው። ምን እንደሚሆን እና ምን እንደሚፈጠር እንግዲህ አብረን እናያለን። እኔ ግን እንደማስቦ ከብሩ ነው ከሀብሉ ነው የጀመረው። ሀብሉን ደግሞ እንግዲህ ፍቅርና ቀበጧ ሊዱ ሊዱ እሳት ትመቸኛለች። እኔ የምር የሆነ ጨካን የሚጨክ ነው ወዴላትም ማለት ነው። ቢሆንም እንደዛች እንደ ፍቅር አደለችም እና የእነሱ ስራ እንደሆነ መጨረሻ ላይ መጋለጡ አይቀርም ብዬ ነው ማስቡ ማለት ነው። ምክንያቱም የእነሱ ስራ ነው። አዴ ንጹናት ምንም ያጠፋችው ነገር የለም ከምስኪንነታና ከዝምታ ውጪ ማለት ነው። ስለዚህ ነጻ ልትወጣ ይገባታል ብዬ አስባለሁ። ውድ ቤተሰብ ላይክ አድርጉ። መልካም ቆይታ። ሚቀጥለው እስከምንገናኝ